ሰላም ጤና ስትል ኖርማሽ ተመልካቾቻችን፣ ጥቅምት 9 2018 ዓ ምት ዕለታዊ መረጃዎችን እና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችን ቆይ በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችን እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ እና ሽመልስ አብድሳ ከፍተኛ የጦር መሳሪያ ግዥ እየፈጸሙ ነው። ይሄ በክልል ደረጃ የሚያፈቅደው የጦር መሳሪያ ግዥ በተመለከተ አዲስ መረጃ ይዣለሁ ወደ እናንተ የማደርሳችሁ ይሆናል። ለዚሁም ደግሞ ከግንባር መረጃዎች መካከል ዛሬ ሌሊት በተደረገ በካምፕ ላይ ከፍተኛ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። አዛዥን ጨምሮ በርካታ ቁጥር ያላቸው የመንግስት ኃይሎች ሙትና ቁስለኛ ሆነዋል። ካምፑ ፋኖ ተይዟል። እስር ቤትም ተሰብሮ እስረኞች ማምለጣቸውን የሚገልጸውን መረጃ ጨምሮ ከፍተኛ የሆነ እልቂት ነው በሚሊሻ አባላት ላይ እየደረሰው። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን የምናደርሳቸው ናቸው። ምንም ደግሞ በተለያዩ አካባቢዎች በተለይ በሰሞኑ የድሮን ጥቃት ጋር በተያያዘ እንደዚሁ ያሉ አዲስ መረጃዎችንም በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በሁሉም የግንባር አካባቢዎች አሉ ዋና ዋና ክስተቶች እንግዲህ በዚህ ቻናል ትሰማላችሁ። እናንተ ደግሞ መረጃዎችን እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማዜናችን@gmail.com እንደተለመደው፣ እንደዚሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች ልታስቀምጡ ይችላላችሁ። አማራጭ የስልክ መስመር ቢቀመጥ የሚል እንደዚሁ ተደጋጋሚ አስተያየቶችን አስቀምጣችኋል። የስልክ መስመር ለማስቀመጥ ያው ተጋላጭነቱ አስቸጋሪ ስለሚሆን በተለይ ከሀገር ውስጥ መረጃ ለምታደርሱ ሰዎች ከዛ አንጻር ባሉት ማህበራዊ ሚዲያ አማራጮች መልእክቶቻችሁንና ጥቋማዎቻችሁን አድርሱ። ከአዲስ አበባ አሁንም በርካቶቻችሁ የተለያዩ ጥቆማዎችን ሐሳቦችን እያደረሳችሁ ነው የምትገኙት። በእጅጉ ነው የማመሰግነው። በርካታ ያሉ አስተያየቶች እንዲሁም ደግሞ ጥቆማዎች በአዲስ አበባ መጥተዋል። በተለይ መንግስት ሰራተኞችን ከሀምሌ ጀምሮ የተደረገው የቢሮዎች መታጠፍ ጋር በተያያዘ ያሉ ቅሬታዎችን እንዲሁም ደግሞ ከበጀት አንጻር የአዲስ አበባ ከተማ አስተዳደር በጀት በዙሪያው ለሚገኝ ለሸገር ከተማ ገንዘቡ እንደዚሁ በተለያየ መንገድ በውሃ በትምህርት በሚል እንደዚሁ ወጪ እየሆነ እና የሸገር ከተማ አንዳንድ የቢሮዎችንም እንደዚሁ ደሞዝ ከተማ አስተዳደሩ መክፈል እንደዚሁ እየከፈለ መሆኑን የሚገልጹ መረጃዎችንም እንደዚሁ አድርሳችኋል። ተመልክቻቸዋለሁ። አመሰግናለሁ። የፋኖ አንድነትን በተመለከተም እንደዚሁ በውጭ ያሉ ማህበራት እንደዚሁ በዚህ ጉዳይ ላይ መግለጫዎችንም ጽሁፎችንም አድርሳቸዋል። ወደፊት እንግዲህ በይዘታቸው ልክ የሚቀርቡ ይሆናል። በተለይ በጎንደር ሰሞኑን የተጀመረውን አንድነት በተመለከተ የተለያዩ የደስታ እንዲሁም ደግሞ ማበረታቻ መግለጫዎችን አውጥታችኋል። ከአንድነት ውስጥ ውጭ ምንም ምርጫ የለም የሚለውን እሱንም ተመልክቼዋለሁ። አመሰግናለሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል የኦህዴድ ብልጽግናን አጠቃላይ ሁኔታ በተመለከተ የፖለቲካ ጭንቀት እና አሁን እየተወሰዱ ያሉ መረጃዎችን የሚያደርሰውን መረጃ ነው። ማስቀድመው አሁን እየተወሰዱ ያሉ እርምጃዎች አሉ። ከዚህ አንጻር በነ ሽመልስ አብደሳ የሚሊሻ ስልጠና የጦር መሳሪያ ግዥን ጨምሮ የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኘው። በዚህ በኩል ያሉ መረጃዎች እነ ሽመልስ አብዲሳ እንግዲህ ከውጭ ለክልሉ ጸጥታ ኃይል በሚል የመሳሪያ ግዢ መፈጸማቸውን መረጃዎች ጠቁመዋል። አንድ ክልል ከውጭ ሀገራት መሳሪያ ማስገባት መግዛት ፈጽሞ የማይቻል ቢሆንም እነ ሽመልስ ግን ይህንን አድርገውታል ላሉ የመረጃ ምንጮቹ የጦር መሳሪያዎቹ የእርሻ መሳሪያዎች ግዢ አማካይነት እንደተፈጸመ ነው እንግዲህ ሌሎች የእርሻ መሳሪያዎች ግዢ ሲባል አብሮ የጦር መሳሪያ ግዥ ተፈጽሞ አብሮ እንደገባ ነው የተገለጸው። ምንጮቹ ይህንን ሲናገሩ የመጀመሪያ ዙር የጦር መሳሪያ ግዥ ከተፈጸመ በኋላ ባለፈው ነሐሴ መጀመሪያ ላይ የጦር መሳሪያ ወደ ክልሉ መግባቱ ተገልጿል። የኦሮሚያ ክልል ከውጭ የጦር መሳሪያ ግዥ ሲፈጽም ይሄ የመጀመሪያው አይደለም ይላሉ። ከዚህ በፊትም በኢትዮጵያ ምድር ባቡርን በመጠቀም የጦር መሳሪያ ኮንቴነሮችን አስገብቷል። የጦር መሳሪያ ግዥ መፈጸም የሚችለው በአገር አቀፍ ደረጃ መከላከያ ቢሆንም የኦሮሚያ ክልል ግን መከላከያን አልፎ እንደ አንድ ሉዓላዊ ሀገር ተደጋጋሚ የመሳሪያ ግዥዎችን ፈጽሟል። ከዚህ በላይ ክልሉ ከመከላከያ ከፍተኛ የሆነ የጦር መሳሪያ ድጋፍም ይደረግለታል። ላለፉት ሰባት ዓመታት ከመከላከያ በርካታ የጦር መሳሪያ ድጋፍ ተደርጎለታል። ለክልሉ ተተኳሽን እንደዚሁ የመከላከያ ጥይት ፋብሪካዎች ከሚያመርቷቸው ተተኳሾችም አብዛኛው ለክልሉ በነፃና በግዥ በሚል አብዛኛው እስከ 48 በመቶ የሚሆነውን ግዥ ሀገር ውስጥ ሽያጭ የተፈጸመው ወደቡ ግዥ የፈጸመው የኦሮሚያ ክልል መንግስት ነው። የኦሮሚያ ክልል የተለያዩ የጸጥታ አደረጃጀቶችን በማዋቀር ከፍተኛ የሆነ የጦር መሳሪያ ትጥቅ እያስገባ ነው። በዚህ መንገድ እንግዲህ የተለያዩ አደረጃጀቶች እንዳሉት ነው የተገለጸው። የመጀመሪያው የኦሮሚያ ፖሊስ የሚለው መደበኛ ፖሊስ፣ ሁለተኛው ልዩ ኃይል፣ ሦስተኛው ገዳ ኮማንዶ ለከተማ እና ለኢኮኖሚክ ዞን በሚል እየተሰለጠነ ያለ ኃይል አለ። ከዛ ባሻገር ረጴኦላ እየተባለ የሚጠራ ቡድን አለ። ጋቸና ሴርና እየተባለ የሚጠራ ቡድን አለ። ኮሬ ነገያ እየተባለ የሚጠራ ቡድን አለ። እንዲሁም ደግሞ የቄሮ ሰራዊት በሚልም በየአካባቢው የሚደራጃ አለ። ይህንን ጨምሮ እንግዲህ ከዘጠኝ በላይ የጸጥታ ኃይል አደረጃጀት አለ በሚል የተለያየ የጦር መሳሪያ ወደ ክልሉ እንዲገባ እየተደረገ ነው። እንግዲህ በጦር መሳሪያውን በተመለከተ ከሚገባው የጦር መሳሪያ ደግሞ በአብዛኛው በጫካ ውስጥ ላለው ታጣቂ ኃይል እንደዚሁ በተለያየ መንገድ እና በቀላሉ እንዲደርስም የሚደረግበት አጋጣሚ ቀላል አይደለም ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ከዛ ባሻገር ሰሞኑን በኦሮሚያ ክልል የሚደረገውን የሚሊሻ ስልጠና በተመለከተ ሁሉም እድሜያቸው የደረሱ በክልሉ የሚኖሩ እንግዲህ እድሜያቸው ከአስራ ስምንት በላይ የሆነ በተለይ ወንዶች የሚሊሻ ስልጠና መውሰድ አለባቸው በሚል በተለያዩ አካባቢዎች የሚሊሻ ስልጠና እየተሰጠ ነው። በሚሊሻ ስልጠናው ላይ እንግዲህ የመሳሪያ ያለው የግሉ፣ የሌለው በመንግስት ይቀርብለታል የሚለው ከዛ ውጭ ደግሞ በአማራጭነት ቆንጨራ እና ገጀራ በሚሊሻ ስልጠና ላይ እንደዚሁ ይዘው እንዲወጡ እየተደረገ ነው። እንግዲህ በተለይ በአርሲ እና በአካባቢው ቆንጨራና ገጀራ ይዘው የሚሊሻ ስልጠና እየወሰዱ ሰልፍና ትርኢት እያሳዩ እንደሆነም ከየአካባቢው የወጡ መረጃዎች ያሳያሉ። ከዚህ ባሻገር ፖለቲካዊ ሁኔታውን በተመለከተ እነሽመልስ ለነጃል መሮ ያቀረቡት ሰሞነኛ የድርድር ጥያቄ ውድቅ ተደረገ የሚል መረጃ ደርሷል። ከነዚህ መካከል ሰሞኑን እንግዲህ የኦህደድ ብልጽግና ፓርቲ ባለስልጣናት ለነ ጃልመሮ ኃይል ከብልጽግና ጋር የፊት ለፊት ውጊያ እንዲያቆሙ ብልጽግና ፊት ለፊት እነሱ ጋር መዋጋት እንደማይፈልግ በተለይ የክልሉ መንግስት ያቀረበላቸውን ጥሪ ውድቅ አድርገውታል ነው የተባለው። አብረን እንስራ የሚለውንም አልተቀበሉትም፣ አንቀበለውም ብለዋል ሲሉ የመረጃ ምንጮች ይገልጻሉ። የኦሮሚያ ክልል እነ ጃል መሮ ከያዙት ቀጠና ውጭ አዲስ መስፋፋት እንዳያደርጉ ከክልሉ የብልጽግና ኃይል ጋር ፊት ለፊት እንዳይዋጉ እና ውጊያ እንዲያቆሙ የክልሉ መንግስትም ይህንን እንደሚያደርግ የመከላከያና የክልሉ ልዩ ኃይል ለቀዋቸው በወጡ ቦታዎች ላይ የተረጋጋ የሕዝብ አስተዳደር እንዲመሰርቱ በአንዳንድ ዞኖች ደግሞ ከብልጽግና መዋቅር ጋር በፖለቲካዊና የጸጥታ ኃላፊነት አብረው እንዲሰሩና እንዲሳተፉ በዚህ ሰዓት ሌላ የውጭ ጠላት በዚህ ሰዓት ያለብን ሌላ የውጭ ጠላት ነው አብረን እንድንዋጋ እርስ በርስ የምናደርገውን ውጊያ እንድናቆም በሚል ነሽ መልስ ብልጽግና ያቀረበውን ጥያቄ እነ ጃልመሮ አልተቀበሉትም ነው የተባለው። የእኛን ትግል እናንተ እቅድ አታወጡለትም። ለነፃነት የምናደርገውን ትግል ለእኛ ተዉት። ጊዜ ለመግዛት እና የጠላት ጠላት ስለበዛባችሁና ግንባር ስለበዛባችሁ ይህንን እቅድ አቀረባችሁት እንጂ ነገ ምን ልታደርጉን እንደምትችሉ እኛ እናውቀዋለን፣ በሚል ነው እነ ጃልመሩ ይህን ጥያቄ አልተቀበሉትም የተባለው። በዚህም እንግዲህ በዓላማችን የምንዋጋበት ዓላማ የተለያየ ነው። የዞንና የወረዳ ሚሊሻ ኃላፊ ለመሆን አይደለም ወደ ጫካ የወጣ ነው የሚል ምላሽ መስጠታቸው ነው እየታወቀው እንግዲህ በዚህ ሐሳባቸው ተቀባይነት ያላገኘው ኦህደድ ብልጽግና አንድ የማሳመኛ ሐሳብም ይዞ ቀርቧል ነው የተባለው። በአማራ ክልል ፋኖና የአማራ ብልጽግና አብረው እየሰሩ ነው፣ እናንተ ለምን ከኛ ጋር አብራችሁ አትሰሩም የሚል ጥያቄም እንደው ይዘው መቅረባቸው ነው እየታወቀው እንግዲህ የአማራ ብልጽግና ከፋኖ ጋር እየሰራ ስለሆነ እናንተም ከኛ ጋር አብራችሁ ስሩ የሚል ማሳመኛ ቢቀርብም እንግዲህ ውድቅ አድርገውታል በአማራ ብልጽግና ከብአዴን ጋር ወይም ደግሞ ከአማራ ብልጽግና ከፋኖ ጋር የሚሰራ የፋኖ ኃይል መኖሩን እንግዲህ ለማሳመኛነት እያወጡት እንጂ የአማራ ብልጽግና በቻለው አቅም ፋኖን ለማጥፋት ሌት ተቀን እየሰራ ነው የሚገኘው። የራሱ ኃይል አልበቃው ብሎ እንግዲህ መከላከያንም ጋብዞ ክልሉም በኮማንድ ፖስት አስረክቦ መረጃ እየሰጠ እንግዲህ የሚፈጸሙ ዘግናኝ ድርጊቶችን በሴቶች ላይ ሳይቀር እንዲፈጸሙ እያደረገ ያለ ነው እንጂ ከፋኖ ጋር እየምሰራ ያለ እንዳልሆነ ይታወቃል። ሆኖም ግን የኦህዴድ ብልጽግና ግን ይህንን አቅርቧል። እንግዲህ ሌላው በኦህዴድ በኩል ጃልመሮ ጦሩ ስለተሸነፈ ሀገር ለቆ ወጥቷል የሚል አዲስ ዘመቻም እንደዚሁ፣ ይሄ ዘመቻ አልሳካ ሲል አስጀምረዋል ነው የተባለው። ባለፈው ወደ ኬንያ ሄዶ ነበረ። የኬንያ መንግስትና የኢትዮጵያ መንግስት መስማማታቸውን ተከትሎ ወደ ደቡብ ሱዳን ሸሽቷል። ደቡብ ሱዳን ደግሞ የኢትዮጵያ ደህንነትና የደቡብ ሱዳን ደህንነት ስምምነት ላይ መድረሱን ተከትሎ ጃልመሮ አሁን ያለበት አይታወቅም። ስለተሸነፈ ከሀገር ወጥቷል የሚልም እንደዚሁ መረጃ በማህበራዊ ሚዲያ በኩል እንዲሰራጭ መመሪያ ተሰጥቷል። ዝግጅትም እየተደረገ መሆኑን የኦሮሞ ፖለቲካ የሚከታተሉ የመረጃ ምንጮች ይህንን አድርሰዋል። ወደ ግንባር መረጃዎች ሄዳለሁ። ወደ ግንባር መረጃዎች ሄድ፣ ወደ ራያ ቆቦ ቀጠና የሚወስድን መረጃን የማስከትለው፣ በራያ ቀጠና ዛሬ ድሮን እያንዣበበ ነው። ትላንትና ሁለት ቦታ ላይ የድሮን ጥቃት ተፈጽሟል። በአጠቃላይ በሁለት ቀናት በቆቦ ቀጠና በደጋማው መስመር ተብሎ በሚጠራው አካባቢ ደጋማው አካባቢ ዘጠኝ ጊዜ የድሮን ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። የድሮን ጥቃት ከተፈጸመባቸው የቆቦ ደጋማ አካባቢዎች የተወሰኑት አረፋ ጊዮርጊስ፣ አዋሬ፣ ንጠበለስ፣ ዲኖ መሃጎ ወይም ደግሞ ጀመዶ ተብሎ የሚጠሩ ቦታዎች ላይ ተከታታይ የድሮን ጥቃቶች መፈጸማቸው ነው የታወቀው። ሰሞኑን መከላከያ እንግዲህ ባለፈው ወር በፋኖ ተነጥቆ የነበሩ ገዥ ወታደሮች መሬቶችን መልሶ ለመቆጣጠር መጠነ ሰፊ በታንከኛም በእግረኛ በኮማንዶ የታገዘ ዘመቻ ማድረጉና ለዚህ ደግሞ ያለማቋረጥ የድሮን ድጋፍ ወይም ደግሞ የአየር ኃይል ስምሪት መደረጉ ይታወቃል። በዚህም እንግዲህ የአየር ኃይል በዚህ መንገድ ዘጠኝ ቦታዎች ላይ የድሮን ጥቃት ተፈጽሟል። የተፈጸመው የድሮን ጥቃት በተመለከተ እስካሁን ድረስ የደረሰው ጉዳት በዝርዝር አልታወቀም። የመረጃ ምንጮች በሲቪሊያን ላይም በተወሰኑ የፋኖ አባላት ላይም በንብረት ላይም ጉዳት መድረሱን ገልጸዋል። የአጠቃላይ ጉዳቱ መጠን ግን ገና በዝርዝር እየተጣራ ነው። የድሮን ጥቃትና ስለላን በተመለከተ የወጣው መረጃ በዚህ ጉዳይ ላይ እንግዲህ የተመለመሉ የሚሊሻ የአድማ ብተና የመከላከያ አባላት ሲቪል በመልበስ ወደ ፋኖ ቀጠና ቀድመው እንዲገቡ ስምሪት ተሰጥቷል። ባለፈው በዚህ በዝርዝር ተዘግቧል። አንዳንዶቹ የጂፒኤስ ወይም ደግሞ የንባብ ማገናኛ ነጥብ የሚያሳይ እንደዚሁ መሳሪያ ይዘው ተንቀሳቅሰዋል። በዚህም በቁጥጥር ስር የዋሉ አሉ። ሰሞኑን መሀጎ ወይም ደግሞ ጀመዶ ተብሎ የሚጠራው አካባቢ እንደዚህ በዚህ የተያዙ የሚልሻ አባላት አሉ፣ ይህን መሳሪያ ይዘው። ሌላው መረጃ ደግሞ የፋኖ አባላት ራሳቸው የስልክ አጠቃቀማቸው፣ ሌሎች የኤሌክትሮኒክስ መሳሪያዎችንም ይዘው በሚገኙባቸው አካባቢዎች የእነሱ ስልክ ነው አንዱ ለድሮን ጥቃት አጋላጭ የሆነው። ከዚህ ጋር በተያያዘ ባለፉት ሶስት ቀናት በጎጃም ቀጠና እንደዚሁ ደህና ማርያም፣ አዴት፣ ኮሶበር ዙሪያ የተፈጸሙ የድሮን ጥቃቶች እንደዚሁ ከስልክ ጋር የተገናኘ መረጃን መሰረት ያደረጉ እንደሆኑ ነው የሚገለጸው። በዚህም እንግዲህ ያድራሻቸውን መገኛ ስልኮቻቸውን መሰረት በማድረግ የሚሰጡ ጥቆማዎች እና በስልኩ አድራሻ የሚፈጸሙ ጥቃቶች እንደሆኑ፣ በፋኖ መሪዎች በኩል የሚታዩ ተደጋጋሚ መዘናጋቶች፣ የድሮን ጥቃቶች እና የፋኖ አባላት የስልክ አድራሻ እና የስልክ አጠቃቀም በዋናነት ለችግሩ ተጠቃሽ ናቸው። በዚህ በኩል ይህንን መረጃ ያደረሱ የመረጃ ምንጭ ፋኖ አንዳንድ ነገሮችን አስገዳጅ ጉዳዮችን ተግባራዊ ማድረግ አለበት ነው ያሉት። አንደኛው በግዳጅ ቀጠና የሚገኙ የፋኖ አባላት ልክ መንግስት እንደሚያደርገው የመከላከያ አድማ ብተና አባላት ወደ ግዳጅ ሲገቡ ስልኮቻቸው እንዲጠረነፉ ስልኮቻቸው በአንድ ቦታ እንዲቀመጥና ስልክ እንዳይይዙ ይደረጋል። ፋኖ በተመሳሳይ ይህንን ተግባራዊ በማድረግ የድሮን ጥቃቶችን መቀነስ አለበት የሚል ተደጋጋሚ አስተያየት ይቀርባል። ከዚህ ባሻገር በዚህ በስልክ ጋር በተገናኘ እንደዚሁ ደግሞ የሚደረጉ የስልክ ልውውጦች ከቤተሰብ ጋር ከሌላው ጋር በየቀኑ እንደዚሁ እንዲቀዱ ያው በዚህ በኩል እስከ ስምንት መቶ የሚደርሱ የኢንስ አባላት በተጠንቀቅ ላይ የሚሰሩ ስራ ስለሆነ በዚህ በኩልም ተደጋጋሚ የመረጃዎችን ከስልክ ግንኙነት ልውውጦች ነው፣ ወታደራዊ የፋን ወታደራዊ መረጃዎችን የሚያገኙት በዚህ በኩል እንግዲህ ከልክ ያለፈ መዘናጋት መኖሩ ነው የተነሳው። ወደ መረጃዎች ልቀጥል። በራያ ቆቦ ዛሬ ተጨማሪ ታንከኛ ኃይል ተንቀሳቅሷል። ከቆቦ ወደ ጮቢበር የታንከኛ ስለመንቀሳቀሱ ተገልጿል። ወንዳች የተባለውን ምሽግ የመንግስት ኃይል ከ26 ቀናት በኋላ ተመልሶ ስለመያዙ መረጃዎች ጠቁመዋል። ባለፈው በዚህ ካምፕ እንግዲህ በርካታ ኃይል የመከላከያ አባላት የተማረኩበት ለቀይ መስቀል የተሰጡት ማለት ነው በርካታ የጦር መሳሪያ በዲፖና በተሽከርካሪ ላይ የተማረከበት በፋኖ ውጊያ ታሪክ ከፍተኛ ድል ከተገኘባቸው ቦታዎች አንዱ የነበረው ወንዳች እና ሙጃ ቀጠና መከላከያ በድሮን በመድፍ በመታገዝ ወደዚህ ምሽግ ትላንትና መሻሹን ያለ ውጊያ ስለመግባቱ የመረጃ ምንጮች ገልጸዋል። ወደ አምባሰል ቀጠና ስንሄድ በአምባሰል ውድጌሳ ዛሬ ማለዳ ወታደራዊ እንቅስቃሴ እንዳለ፣ ምናልባትም ውጊያ ሊቀሰቀስ እንደሚችል የዓይን ማኞች ገልጸዋል። ከመርሳ የተነሳ የመንግስት ኃይል አንድ መቶ ሰባት የሚባለውን ሮኬት መድፍ ይዞ እና ሌሎች ዙ 23 እና ሌሎች መሳሪያዎችን ታጥቆ ወደ ውርጌሳ መውጣቱና ቁንጥሮ ተብሎ የሚጠራው አካባቢ ኃይል ማከማቸቱን የዓይን እማኞች ገልጸው በወታደራዊ መነጽር ወደ አምባሰል ተራሮች ቅኝትና ምልከታ እየተደረገ ነበር። ትላንትና ውርጌሳ ዙሪያ ረፋድ በነበረው ውጊያ አንድ የሻምበል አዛዥ፣ አንድ አስር አለቃ ጨምሮ 28 የመንግስት ወታደሮች ሲማረኩ ሁለት መትረጊስ እና 25 ክላሽንኮቭ በፋኖ እጅ ገብቷል። አንድ መገናኛ ሬዲዮን ጨምሮ ቀያፈር፣ ጎንፎ፣ ጨፌ ተብሎ የሚጠሩትን አካባቢዎች የመንግስት ኃይል እንደገና መሻሹን ስለመያዙ የመረጃ ምንጮቹ ይህንንም ገልጸዋል። ሌላው መረጃችን ዛሬ ብርቱ ውጊያ እየተደረገባቸው ካሉ አካባቢዎች እና ከፍተኛ ጉዳት ከተስተናገደባቸው አካባቢዎች የሆነው ደቡብ ጎንደር አካባቢ ያለውን መረጃ ደርሳለሁ። በስቴ በወታደራዊ ካምፕ ላይ ምሽቱን በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። የጥቃቱን ሁኔታ በተመለከተ የአይን እማኞች ሲገልጹ ከፍተኛ ጥቃት ነው። እንደውም አንድ የብልጽግና ባለስልጣን ተበላሽቷል፣ ሁሉም ነገር ብሎ እንደነገራቸው የመረጃ ምንጩ ይህንን ይገልጻሉ። በዚህ በዚህ ጥቃት እንግዲህ ከጥቃቱ በኋላ የመንግስት ኃይል የተረፈው ከአንድ ጣት የበለጠ ኃይል አልተረፈም። ካምፑን ለቆ ወደ መካነ ኢየሱስ ሸሽቶ ገብቷል። ፋኖም ደንጎለት የተባለውን ካምፑን ከተቆጣጠረ በኋላ ዘመቻውን ቀጥሎ ከማለዳ ጀምሮ በመካነ ኢየሱስ ከተማ ከባድ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። ፋኖ መካነ ኢየሱስ ከተማን ተከትሎ ገብቶ ዜሮ ሶስት የከተማውን አካባቢ በመቆጣጠር እንደዚሁ ወደ መሃል ከተማ ከባድ ውጊያ እየተደረገ ነው የሚገኘው በውጊያው የደረሰው ሰብአዊ ቁሳዊ ጉዳት በዝርዝር እየተጣራ ቢሆንም እንደመጀመሪያ ደረጃ የወጡ መረጃዎች አሉ። ውጊያው ከሌሊት ጀምሮ እንደቀጠለ ነው። ውጊያው በቡድን መሳሪያዎችም እየታገዘ ነው። እስቴ ስማዳ፣ እንግዲህ ሀገረ ቢዘና፣ እስቴ ደንሳ ብርጌድ በጋራ እያደረጉ ያለው ዘመቻ ስለሆነ ከእስቴ ወደ ስማዳ፣ ከስማዳ ወደ እስቴ የሚወስደው መንገድ እንደዚሁ ዝግ መሆኑ ነው የታወቀው። ከዚህ ጋር በተያያዘ ዘጌት ብለው የወጡ ሌሎች መረጃዎች አሉ። እስቴ በነበረው ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። በርካታ የሚሊሻና የአድማብተን አባላት ሙትና ቁስለኛ ሆነዋል። ቁጥሩን በተመለከተ እስካሁን ድረስ ከስልሳ በላይ እያደርሱታል። በመንግስት ወታደሮች በኩል የደረሰውን አጠቃላይ ጉዳት ይሄ እንግዲህ፣ ይህንን ጉዳት በተመለከተ በቡድን መሳሪያም የነፍሶ ወከፍ መሳሪያዎችን በፋኖች ስለመግባታቸው ነው የተገለጸው። ከዚህ ጉዳት ውስጥ የፖሊስ አዛዥ ይገኝበታል ተብሏል። የፖሊስ ከፍተኛ አመራር የሆኑ ይገኙበታል። ሌሎች የፖሊስ አባላት ሞትና ቁስለኛ ሆነዋል። ደንጎለት ተብሎ የሚጠራው ካምፕ ሙሉ በሙሉ በፋኖ ተይዟል። እንግዲህ የጦር መሳሪያዎችም እንደዚሁ በፋኖች ገብተዋል። የፖሊስ እና የሚሊሻ አድማ ብተና አባላት ከዚህ ካምፕ የተረፉት ከአንድ እጅ ጣት አይበልጡም ነው የተባለው። እንግዲህ ከፍተኛ ጉዳት እንዳለ በተገለጸበት በዚህ ጥቃት ዘመቻው ከሁለት ወራት በፊት በዚሁ በስቴ ቀጠና ይቅርታ በስቴ ቀጠና በነበረ አንዳ ቤት ላይ በነበረው ውጊያ ከሰማኒያ በላይ የሚሊሻ አባላት ካለቁበት ጋር ጉዳዩን ያስተሳስሩታል የመረጃ ምንጮች። ጉዳዩ በዚህ ልክ ነው እንግዲህ የደረሰው ኪሳራ የሚገለጸው ያው እንግዲህ የሚልሽ አባላት በዚህ ሁኔታ ከፍተኛ ጉዳት እያስተናገዱ ነው የሚገኘው። ሁልጊዜ ነው የሚሊሻ አባላት። በነገራችን ላይ እልቂት የሚያሳዝነው እነሱ እንግዲህ በዕለታዊ ጥቅም አስር ሺህ ብር ስምንት ሺህ ብር ይከፈላቸዋል በሚል ነው እየተዋጉ ያሉት ልጆቻቸው፣ እንዲሁም ደግሞ ቤታቸው ግን ወላጅ አልባ የሆኑ ልጆቹ፣ ቤቱ እየተበተነ ቤታቸው እየፈረሰ ነው የሚገኘው። ይህ ሁሉ ሚሊሻ ካለቀ በኋላ ይህ ሁሉ አድማ ብተና ካለቀ በኋላ የኃይል ሚዛኑ አይቶ አብይ አህመድ የፖለቲካ ውሳኔ ሊወስን ይችላል። እነሱ ግን ምን ይቀራቸዋል? ይሄ በተለይ እንግዲህ ላለፉት ሁለት ዓመታት በሚሊሻው ላይ የደረሰው እልቂት በርካቶቹን ቤት አልባ እንዳደረገ ባለፈው ወደ አዲስ አበባ ተሰደው የመጡ የሚሊሻ አባላት ያደረሱኝን እንደዚሁ አሳዛኝ ታሪካቸውን አጋርቻቸዋለሁ። በአካባቢው እንኳ በወጉ እንዳንቀበር እንደረጋለን መከላከያ እና አድማ ብተና ስንሞት እንኳ አያሳክሙንም አያነሱንም። እኛን ለጥይት ማብረጃ ብቻ ነው የሚጠቀሙብን፣ የሚል የተለያዩ ቁጭቶችን የሚሊሻ አባላት እያነሱ ነበር። ከዚህ ጋር በተያያዘ የሚሊሻ አባላት አንዋጋም በማለት ወደ ቤታቸው መመለሳቸውን የሚገልጽ መረጃም ወጥቷል። በአዊዞን በቻግኒ ከተማ ወደ ቤታቸው የተመለሱ የሚሊሻ አባላት በፖሊስ ታስረዋል። ሌሎቹ ደግሞ እየተፈለጉ ነው የሚል መረጃ ነው የወጣው። ሰሞኑን በአዲስ ቅዳም ፋግታ ለኮማ በነበረው ውጊያ ከቻግኒ የመጡ የሚሊሻ አባላት እንደዚሁ በዚህ ውጊያ መገደላቸው ይታወቃል። ከዚህ ጋር በተያያዘ ጓደኞቻቸው የሞቱባቸው ሌሎች የሚሊሻ አባላት እኛ ከዚህ በኋላ እንዋጋም፣ ይበቃናል፣ መቋጫ ለሌለው ጦርነት አናልቅም የሚል አቋም በመውሰድ በመቃወማቸው ትትክፈተው እንዲታሰሩ ተደርጓል። ወደ ቻግኒ እንዲሁም ደግሞ ቲሊሊ አካባቢ የሚሊሻ አባላት ስለመታሰራቸው ነው የታወቀው። ከአዲስ ቅዳም እንደዚሁም ደግሞ እዚህ ገም ተብሎ የሚጠራ አካባቢም በፖሊስና በአድማ ብተና አባላት ላይ በተፈጸመ ጥቃት የደረሰውን ጉዳት ተከትሎ አስከሬኖችን ወደ ቻግኒ ያመጡ የሚሊሻ አባላት እኛ ድጋሚ ወደ ግንባር ወይም ደሞ ወደ ውጊያ አንመለስም በሚል መጥፋታቸውንም የወጡ መረጃዎች ያሳያሉ። በአማራ ክልል በተለይ ይህ ጦርነት ከተጀመረ በኋላ በርካታ የሚሊሻ አባላት በዚህ ውጊያ ሕይወታቸው አልፏል። ቤተሰቦቻቸው ተበትነዋል። አንዳንድ አካባቢዎች የወረዳው የሚሊሻ ኃይል ሙሉ በሙሉ ያለቀባቸው አካባቢዎች እንዳሉም ለማወቅ ተችሏል። ለምሳሌ ደቡብ ጎንደር እብናት፣ አንዳ ቤት፣ ሰሜን ጎንደር ዳባት የመሳሰሉ አካባቢዎች እና ጎንደር ዙሪያ ማክሰኝት በአንድ አውዶ ውጊያ እንኳ ከስልሳ እስከ ሰባ ሚሊሻ አባላቶቻቸው ስላለቁና የወረዳው ወረዶ የሚሊሻ አባላቶች መሪዎችም ስላለቁ ደቡብ ወሎ ተንታ ወረዳን ጨምሮ ስላለቁ የሚሊሻ ባለ ወረዳው ከሌላ ቦታ መጥቶ ነው ምደባ እየተደረገ ያለው። በአንዳንድ አካባቢዎች ደግሞ እንደ ደጋዳሞት ይፋት በመሳሰሉት አካባቢዎች ደግሞ የሚሊሻ አባላትን በድጋሚ ለመመልመል ታስቦ ፈጽሞ ሳይሳካ መቅረቱ ይታወቃል። ለማንኛውም ወደ መረጃዎቹ ቀጥላለው። ብልጽግና ፓርቲ ስብሰባ ላይ መሆኑን የሚያሳይ መረጃ ሞቷል። የብልጽግና ፓርቲ ስብሰባ መጀመሩ የተሰማው በአዲስ አበባ ነው። የፓርቲው የመጀመሪያ ሩብ ዓመት ስብሰባውን በአዲስ አበባ እያደረገ ነው የሚገኘው። አሁን ቀጥሎ በማቀርበው ላይ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። ብልጽግና በአንደኛ ዓመት በአንደኛ ሩብ ዓመት የፓርቲው ስብሰባ ላይ የፓርቲው ምክትል ፕሬዚዳንት አደም ፋራህ ብልጽግና በሁሉም ዘርፎች እና መስኮች እጅግ ስኬታማ ጉዞ እያደረገ ነው ብሏል። ብልጽግና አሁን በሁሉም ዘርፎች በሁሉም ዘርፎች በኢኮኖሚውም፣ በፖለቲካውም፣ በዲፕሎማሲውም፣ በጸጥታውም አለው በአጠቃላይ ጉዳዮች ላይ እየተሳካ ጉዞ እያደረግኩ ነው ብሏል። እስኪ ኢኮኖሚ ባለሙያዎች አሁን የብልጽግናን የሚመራውን ብልጽግና በሚመራው መንግስት ያለውን የምጣኔ ሀብትና አጠቃላይ ሁኔታ እንግዲህ የዓለም ባንክ እና አይኤምኤፍ ሰሞኑን ከብድር ጋር እየተያያዘ የአውሮፓ ሕብረት ጭምር የዩሮ ቦንድን ጉዳይ ጨምሮ ያላችሁ አስተያየት ምንድን ነው? የዲፕሎማሲ ጉዳዮችን በተለይ ፖለቲካዊ ጉዳዮችን የምትከታተሉ የብልጽግና ፓርቲ የዲፕሎማሲ ሁኔታ ምን ይመስላል? ብልጽግና ከጎረቤት ሀገራት ከሱዳን ከኤርትራ ጨምሮ ከሌሎቹ ሀገራት ጋር ያለው የዲፕሎማሲ ጉዳይ ምን ይመስላል? አብሮ የሚታይ ነው የሚሆነው። ከዛ ባሻገር እንግዲህ ፖለቲካው እና የሀገር ውስጥ ጦርነትና ቀውሱንም በተመለከተ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። ብልጽግና በሁሉም ዘርፎች የተሳካና የሞላልኝ ስኬት አማናኝ ብሏል። እንግዲህ በድፍረት ወደ ቋራ የሚወስደንን መረጃ ላድረስ። በቋራ አይሰጋ ተብሎ በሚጠራ ቦታ የድሽቃ ድብደባ እየተደረገ ስለመሆኑ መረጃዎች ጠቁመዋል። መከላከያ ነው ይህን የከባድ መሳሪያና የዲሽቃ ድብደባ እያደረገ የሚገኘው በአካባቢው ምንም አይነት ያፀፋ ምላሽ አልተሰጠም። በሙር ተብሎ ወደሚጠራው አካባቢ ሎጂስቲክ ጭኖ ሲሄድ የነበረ መከላከያ ይህንን እንግዲህ እጀባና ሽፋን ይሰጥ የነበረው ሌላው ኃይል ነው ይህንን የከባድ መሳሪያ ድብደባ ሲያደርግ የነበረው። ድብደባው በመደዳው እየተፈጸመ ነው ብለዋል። ወደ አዊ ዞን እንጅባራ የሚወስደን መረጃ ላስከትል። አዊ ዞን እንጅባራ ከፍተኛ ማድረግ ያላቸው ወታደራዊ አዛዥ የቀብር ስነ ስርዓታቸው ተፈጽሟል ተብሏል ከፍተኛ ማዕረግ ያላቸው አዛዥ በየትኛው ግንባር በነበረው ውጊያ መቸለት በተፈጸመ ጥቃት እንደተገደሉ ግን ለማወቅ አልቻልንም ይላሉ የመረጃ ምንጮቹ ሆኖም በህክምና ህክምና ላይ ቆይተው ህይወታቸው ስለማለፉ ሰምተናል ቀብራቸውም መፈጸሙን እናውቃለን ሲሉ ነው የገለጹት ሌላው መረጃችን ይህ በሰሜን ወሎ ሀብሮ ወረዳ የሚገኘው የጃራ ተፈናቃዮች መጠለያ ካምፕ ወደ ወታደር ማሰልጠኛ መቀየሩ ስጋት እንደፈጠረባቸው ተፈናቃዮቹ ባለፈው መናገራቸውንና ባለፈው በተለይ መስከረም አጋማሽ ፋኖ በአካባቢው ሰልጣኝ ሚሊሻዎች ላይ የፈጸመውን ጥቃት ተከትሎ ተፈናቃዮች ከፍተኛ ስደት ላይ ወድቀው ረጅም ዘገባ ያላቸውን ችግር በዚህ ቀርቦ ነበር። ዛሬ ሪፖርተር ይህንን ዘገባ አጠናክሮ ይዞ ወጥቷል። ከኦሮሚያ ክልል በተለይ ወለጋ አራቱ ዞኖች ከቤኒሻንጉል መተከል ተፈናቅለው በዚህ ካምፕ የሚገኙ ተፈናቃዮች ልጆቻቸው በጥይት መቁሰላቸውን እንዲሁም ደግሞ በካምፑ በሚሰጠው ወታደራዊ ስልጠናና ወታደሮች በአካባቢ በመስፈራቸው አስገድዶ መድፈርን ጨምሮ የተለያዩ ችግሮች እያጋጠሟቸው እንደሆነ እና ካምፑ ለወታደራዊ ስልጠና አገልግሎት የሚቀጥል ከሆነ አስቸኳይና አማራጭ የሆነ ቦታ እንዲሰጣቸው በተደጋጋሚ ለአካባቢው አስተዳደርም ለረሌ ድርጅቶችን ቢያቀርቡ እስካሁን ድረስ ምላሽ አለማግኘታቸው ነው የገለጹት። በተለይ በካምፑ አቅራቢያ እንግዲህ መከላከያ መስፈሩ የማይቀር ከሆነ ርቀቱን ጠብቆ እንዲሰፍር ይደረግ ሲሉ በተደጋጋሚ ጠይቁም እስካሁን ድረስ ግን ምላሽ አላገኙም። ባለፈው ፋኖ በካምፖ ላይ በፈጸመው ጥቃት በሚሊሻ ስልጠና ላይ እንደዚሁ ስጋት ደርሶባቸው ተፈናቃዮቹ በሌሊት ካምፑን ለቀው ወጥተው እንደነበረ መዘገቡ ይታወቃል። ሌላው መረጃችን ወደ ራያ የሚወስደን ነው። ራያ ለማጣ ህዋት የከተማዋን ነጋዴዎች በአስቸኳይ እና አስገዳጅ ስብሰባ ስለመጥራቱ መረጃዎች ጠቁመዋል። በስብሰባው እያንዳንዱ ነጋዴ ከመቶ ሺህ ብር ጀምሮ ለህዋት ታጣቂዎች ድጋፍ እንዳደርግ ተጠይቋል። ከዚህ ጎን ለጎን ከህዋት ጎን ሁሉም ነጋዴ መቆም ይገባዋል በማለትም ትዕዛዝ እንዳስተላለፉ ተሳታፊዎች ገልጸዋል። በዚህ ስብሰባ የቀረ የከተማዋ ነጋዴ ካለ ከባድ ቅጣት ይጠብቀዋል መባሉንም እንደዚሁ መረጃዎች ጠቁመዋል። ወደ መቀሌ የሚወስድን መረጃ ላስከትል። ሰሞኑን በመቀሌን ከተማ ጨምሮ በመቀሌ በአድዋ በውቅሮ በራያ በተለያዩ አካባቢዎች ተንቤንን ጨምሮ ታጣቂዎች ሰልፍ እየወጡ መንገዶችን እየዘጉ ነበር እየሰነበቱት የተለያዩ ጥያቄዎችን በማቅረብ ከዚህ ጋር በተያያዘ ሰሞኑን አመጽ ላይ የነበሩ ታጣቂዎች ለስብሰባ እንዲቀመጡ ዛሬ ተጠርተዋል። ስብሰባው በመቀሌ በሰማዕታት ሐውልት በሚገኘው አዳራሽ የተደረገ ነው። መቀሌ ከተማ ለስብሰባ የተጠሩት የህወሓት ታጣቂዎች ይቅርታ እንዲጠይቁ ይደረጋል። ህዝባችን በድለናል፣ ለአመፅ መንገድ መዝጋታችን ስህተት ነው፣ ይቅርታ ይደረግልን እንዲሉ ነው ስብሰባ ዋና አላማው የሚሉት የመረጃ ምንጮች የክልሉ ጊዜያዊ አስተዳደር ደግሞ ሰሞኑን የወሰነውን ጥቅምት አምስት የወሰነውን የጥቅማጥቅምና የደሞዝ ጥያቄን የሚመልሰውን መመሪያ እንዲያውቁትና ለዚህ መመሪያ ድጋፍ እንዲሰጡ እና በዚህ መንገድ ጥያቄያቸው እንደሚመለስ ለማሳወቅ እንደሆነ ስብሰባ የተጠሩት መረጃዎች ጠቁመዋል። ወደ አፋር እንግዲህ ወደ ትኩሳት ያለበት በፕሮፖጋንዳም በመሬትም የቀይ ባህር አሰብን እና የአፋር ቀጠና የተመለከተ መረጃ ይዣ አለው አፋር በአፋር በተለይ ወደ አሰብ ቀይ ባህር ቡሬ ቀጠና ቡሬ ማንዳ ተብሎ የሚጠራው አካባቢ የውሃ ማጠራቀሚያ ባስካዎች እየተገነቡ መሆናቸው ታውቋል። በኤርትራ በኩልም እንደዚሁ ተመሳሳይ ወታደራዊ ዝግጅት እየተደረገ መሆኑን የሚገልጹት የመረጃ ምንጮች የቀይ ባህር አፋር ነፃ ውጪ የሚባሉት ታጣቂዎች የኤርትራን መንግስት በኃይል ለመጣል የሚንቀሳቀሱት ኃይል እንቅስቃሴ እያደረገ ስለመሆኑ የቡሬ አካባቢ የመረጃ ምንጮች ገልጸዋል። በተለይ አይሞከር ተብሎ በሚጠራው ተራራ በኩል የቀይ ባህር አፋር ተብሎ የሚጠራው ነፃ ውጭ ቡድን ተደጋጋሚ ስምሪቶችን ስለመውሰዱ እና የሎጅስቲክ የመሳሪያ ድጋፍ ከኢትዮጵያ መንግስት በብዛት የተደረገለት እንደሆነ ለታጣቂ ቡድኑ ተገልጿል። ኤሊዳር የተባለ ቦታ ላይ እንደዚሁ ከፍተኛ የሆነ የኃይል ክምችት ስለመኖሩ ነው እየተገለጸው። በኤርትራ በኩልም እንደዚሁ ትይዩ በሚባሉ ቦታዎች ላይ ወታደራዊ ዝግጅቶች ቀደም ብለው መኖራቸው መረጃዎቹ እየገለጹት ለሰዓት ያሰባሰብኳቸው መረጃዎች እነዚህ የመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃገብ እስከምንገና ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቻናሉ ቤተሰቦች እንድትሆኑና ቻናሉ መረጃዎች ሲለቀቁ እንድደርሳችሁ የደወል ምልክቱ እንድትጫኑ ነው በአክብሮት የምጠይቃችሁ። ለነበረን ቆይታ በድጋሚ አመሰግናለሁ። መልካም ጊዜ